ነገረ ኩሉ ባሀውርት መንፈስ ቅዱስ በእሳት አምሳል በነሱ ላይ ወረደ፣ በየሀገሩ ቋንቋም ተናገሩ። የቅዱስ አባ ጊዮርጊስ ዘጋስጫ ድርሰት ነው። የእግዚአብሔር ቤተሰቦች እንኳን ለባለ ጰራቅሊጦስ አደረሳችሁ። በባለ ጰራቅሊጦስ መንፈስ ቅዱስ መጽንኢ ናዛዚ ዓለም ያረጋጋ ምስጢር የሚገልጥ ዓይንን የሚሰጥ ወደዚህ ዓለም እንደወረደ ለቅዱሳን ሐዋርያት በእሳት አምሳልና በነፋስ አውሎ አምሳል እንደተገለጠላቸው ያሳያል። የቤተ ክርስቲያን ልደቷም ይባላል። እንግዲህ መንፈስ ቅዱስ በነፋስ አውሎ አምሳል ወረደ፣ በእሳት አምሳልም ወረደ። ሊቃውንተ ቤተ ክርስቲያን እንደሚያስተምሩን እንግዲህ ነፋስ ለቅዱስ ኒቆዲሞስ እንደተነገረው ሲመጣና ሲያልፍ ድምፁን ካልሆነ መስተቀር መምጣቱን መሄዱን አታውቅም። ነፋስ አይታይም። እንደዚህ ሁሉ መንፈስ ቅዱስም ቋንቋ ሲያናግር፣ ምስጢር ሲገልጽ፣ ትንቢት ሲያናግርና ኃይል ሲሆን ስራ ሲያሰራ እንጂ በአይን የሚታይ ስላልሆነ መንፈስ ቅዱስ በነፋስ አውሎ ይመሰላል። በሌላ በኩል ነፋስ ሕይወት ላለው ፍጥረት ሁሉ ያስፈልጋል። ያለ ነፋስ ሕይወት የለም። እኛም ደግሞ መንፈሳዊ ህይወታችን ያለ መንፈስ ቅዱስ ፍሬ እንደሌለው መንፈሳዊ ህይወት እንደሌለን የሚያሳይ ነው። በሶስተኛ ደረጃ ነፋስ አዝእርትን ሁሉ ያሳድጋል። እኛም ደግሞ ፍሬ እንድናፈራ የሚያሳድገን መንፈስ ቅዱስ እንደሆነ ለቅዱሳን ሐዋርያት በነፋስ አውሎ አምሳል ተገለጠላቸው። በሌላ በኩል በእሳት አምሳል ተገለጠላቸው ይላል መጽሐፍ። እንግዲህ እሳት ምሉ ነው። መንፈስ ቅዱስም ምሉ ነው። ምሉ ነው ለእያንዳንዳችን በተለየ ሲሰጠን አንዱ መንፈስ ቅዱስ ለሁላችን በምላት ይሰጠናል እንጂ የሚከፋፈል አይደለም። ለቅዱሳን ሐዋርያ ሲሰጣቸው ከአስራ ሁለት ተከፍሎ አይደለም። እመቤታችንም ከመካከላቸው ነበረች። ስለዚህ ምሉ ነው፣ ለሁሉም ምሉ ነው፣ ጸጋው ምሉ ነው። እሳት በምላት ሳለ እንግዲህ በቡላድ ማለት እየከፋፈሉ በጧፍም ብንል በሻማም ብንል ለየብቻ እየወሰዱ ሊያበዙት ይችላሉ። ስለዚህ መንፈስ ቅዱስም ምስጢር ሲገልጥ ሲያስጠረጉም በሰዎች ጸጋው ብዙ ሊሆን ይችላል። የጸጋ ስጦታው ልዩ ልዩ ሊሆን እንደሚችል የሚያሳት ነው የሚያሳይ ነው ማለት ነው። እንግዲህ እሳት መጀመሪያ ከቡላድ ሲወጣ ጥቂት ነው፣ በመጠን ትንሽ ነው። በእንጨት እያቀጣጠሉ ያሰፉታል። መንፈስ ቅዱስም በጥምቀት ሲሰጥ በመጠን ኋላ በስራ የሚሰፋ ነው። በፊት ግን በመጠን የሚሰጥ ነው ማለት ነው። በስራ እናሰፋዋለን ማለት ነው። ሰው ስለተጠመቀ ብቻ መንፈስ ቅዱስን ስራ ሰርቻለሁ ማለት ላይችል ይችላል። በስራ ካልገለጠው በስተቀር መጠመቁ ብቻ የሚያድነው አይደለም፣ ልጅነት ከማግኘቱ ባሻገር ማለት ነው። እና በስራ ያሰፋዋል ማለት ነው። እሳት መዓዛ ጣዕምን ያመጣል ወይም ደግሞ ጣእመ መዓዛ ልንለው እንችላለን። መንፈስ ቅዱስም ጣእመ ጸጋን መዓዛ ጸጋን ያመጣልና እሳት በመጠን ቢሞቁት ሕይወት ይሆናል። መንፈስ ቅዱስም ደግሞ በሚገባ በተጻፈው ልክ ቢመረምሩት በዛ ልክ ሕይወት ይሆናል። ለሕይወት መመሪያ ይሆናል፣ ኃይል ይሆናል። ከመጠን ካለፉ ግን እንግዲህ ወደ መካድ ያመጣልና እሱም ይቀስፋልና እሳት ደግሞ ከመጠን ካለፉ በሽታንም የሆነው ያቃጥላል፣ እሱን ያሳያል። እሳት አቀረቡለትን ሁሉ ያቃጥላል። መንፈስ ቅዱስም ደግሞ ህዝብም አህዛብም ቢሆኑ የጸለዩትን ጸሎት አሳድርጎ መስዋዕታቸውን ተቀብሎ ለሁሉም እኩል ጸጋ ይሰጣልና ያቀረበለትን ሁሉ ይበላል ይላል። በሌላ መልኩ እሳት ውሃ ገደል ካልከለከለው በስተቀር ሁሉን ማጥፋት ይቻለዋል። መንፈስ ቅዱስም ቸርነቱ ካልከለከለው ዓለምን በቅጽበት ማጥፋት ይችላል። ቅጽበት ከምንለውም በታች ማጥፋት ይችላል ማለት ነው እና እሱን የሚያሳይ ነው። ሌላው እሳት ሰባቱ ማዕድናት ያጠራቸዋል፣ መንፈስ ቅዱስም ሁሉን ያነጻልና እሳት ከአንዱ ፋና ሃምሳ ስልሳ ቢያበሩበት ተከፍሎ የለበትም አይቀንስም ማለት ነው። መንፈስ ቅዱስም እስከ ምጻት ድረስ ሲሰጥ ይኖራል። ቅድምም እንዳልኳችሁ ለአንዱ ሲሰጥ ተቀንሶ፣ ለአንዱ ሲሰጥ በቁጥር እየተከፋፈለ መጠኑ እያነሰ የሚመጣ አይደለም መንፈስ ቅዱስ እና አይቀንስም። መንፈስ ቅዱስ በምላት ያለ ነው። ጸጋውም አያልቅም። እሱን የሚያሳይ ነው። በእሳት ቀድሞ 70 ሰዶምን 70 ገመሯን አጥፍቶበታል። ከእስራኤል አንዱን ህብር አጥፍቶበታል። ለመዓት ብቻ እንዳልሆነ እሳት ለምረት እንደሆነ ማሳያ ነው። ሌላው እሳት ሸክላ ሰሪ ሰርታ ነቅ ያገኘችበት እንደሆነ እንደገና ከስከሳ በኋላ ውሳ በእሳት ታድሰዋለች። ስለዚህ እኛም ተሐድሶ የምናገኘው በመንፈስ ቅዱስ ኃይል እንደሆነ በመንፈስ ቅዱስ ጰራቅሊጦስ እንደሆነ የሚያሳይ ነው። መንፈስ ቅዱስ መጽንዒ ናዛዚ መሰብሲሂ የሚባል። የእግዚአብሔር የእግዚአብሔር መንፈስ ቅዱስ ጸጋ የማያልቅ መሆኑን ለሁሉ በመናዘዝ ለሁሉ በማስደሰት ለሁሉ ጸጋን በመጨመር ሀይል በመሆን የሚገለጥ ነው እና መንፈስ ቅዱስ ከአብ ከወልድ በተለየ አካሉ ስለሱ የሚነገርበት እለት ነው። በዓለ ጰራቅሊጦስን ስናከብር የመንፈስ ቅዱስን በሐዋርያት ላይ መውረድ መነሻ አድርገን ነው። ቅዱሳን ሐዋርያትም መንፈስ ቅዱስ ከወረደላቸው በኋላ የነበረው ጠባያቸው፣ ማንነታቸው ተቀይሮ ደፋሮች፣ ጥቡአን፣ ኃያላን፣ ጥበበኞች ነው። በጥበብ በምላት ከዛው ከኢየሩሳሌም ጀምረው ዓለምን ለማስተማር እየሰፉ እያሰፉ በቅተዋል ማለት ነው። ይሄ የመንፈስ ቅዱስ ኃይል ነው። የመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ መንፈስ ቅዱስ ኃይልን ለመስጠት ጥበብን ለመግለጽ የተቸገረውን ያዘነውን ዓለም ከሀዘኑ እንዲያገግም ለማድረግ ለማጽናናት፣ ለማረጋጋት ከሁሉም በላይ ከሁሉም በላይ የእግዚአብሔር ወልድ የኢየሱስ ክርስቶስን የባህሪ አምላክነትም ለመግለጥ ክፎችንም ለመውቀስ ወደዚህ ዓለም ተልኳል። እንግዲህ ወደዚህ ዓለም ተላከ የሚለውን እንደምታውቁት እናንተ መንፈስ ቅዱስ ድሮም በዚህ ዓለም የለም ማለት አይደለም፣ በጸጋ ተገለጠ እንደገና እንጂ። መንፈስ ቅዱስ በምላት ያለ ነው። ከምናየው ከማናየውም በላይ ያለ ነው። ከፍጥረት በላይ ያለ ነው። ወሰን ደንበር ያለው ሆኖ አይደለም። ስለዚህ ግን ዓለም እንዲቀደስ፣ ዓለም ወንጌል በስፋት እንዲማር፣ ወንጌል በምላት በስፋት በቅዱሳን ሐዋርያት አማካኝነት እንድትሰበክ ምክንያቱ ነው። መንፈስ ቅዱስ ወደዚህ ዓለም ለቅዱሳን ሐዋርያት በቅዱሳን ሐዋርያት አንጻር ተላከ ማለት ነው። ቅዱሳን ሐዋርያት ከዚያ በፊት መንፈስ ቅዱስ ተለይቷቸዋል ማለት አይደለም። ከዚያ በኋላ ግን ኃይል እንዲሆናቸው በልዩ አመጣጥ በጸጋው ጎበኛቸው ማለት ነው። እንግዲህ መንፈስ ቅዱስ ለቅዱሳን ሐዋርያት ሲወርድላቸው በየሀገሩ ቋንቋ ተናግረዋል። እንግዲህ እግዚአብሔር ቋንቋ ለመጥፎ ስንጠቀምበት በብሉይ ኪዳን በባቢሎን የነበሩ ክፎች ቋንቋቸውን እንደደበላለቀባቸው እናያለን። እንደገና ደግሞ አሁን ዓለም ሁሉ በሚነጋገርበት ቋንቋ ቅዱሳን ሐዋርያት እንዲናገሩ ወንጌል እንዲሰፋ ደግሞ ፈቃዱ ሲሆን ደግሞ ጸጋውን አውጥቶ ደግሞ ቋንቋን ገለጠ ማለት ነው። ስለዚህ ቋንቋ ከእግዚአብሔር ሕግ በላይ አይደለም። ለመጥፎ ከዋል ነው እንግዲህ እንደምታውቁት የኃጢአት መነሻ ሆኖ እናየዋለን። እግዚአብሔር ሊያጠፋው ሊደበላልቀው ይችላል። ለመልካም ደግሞ እንድናውለው ነገር እግዚአብሔር እንድናገርበት ሰው በየቋንቋው እንዲማር እግዚአብሔርን እንዲያውቀው ደግሞ ስለሚያስፈልግ ቋንቋ ምክንያት እንዲሆን እንዳይሆናቸው ቅዱሳን ሐዋርያት በቋንቋ ታግዘው ዓለምን እንዲያስተምሩ ለቅዱሳን ሐዋርያት ደግሞ እንደገና ቋንቋን ገለጠላቸው ማለት ነው እና ቋንቋ እንደ ምክንያት እኔ እኮ ይህን ቋንቋ ስለማላውቀው ነው እንዳይል ለዓለም ራሱ ምንም መነሻ መድረሻ ምክንያት የሚሆነው ነገር የለም። በቋንቋ በስፋት ትሰበካለች ቅድስት ወንጌል። ይህን ያደረገልን እግዚአብሔር ስሙ የተመሰገነውን በቅዱሳን ሐዋርያት የወረደ መንፈስ ቅዱስ በእኛም ላይ እጥፍ ድርብ ሆኖ እንዲወርድብን ምስጢር እንዲገልጥልን ሀገራችን፣ ቤተክርስቲያናችን በፍጹም ሰላም እንዲጠብቅልን ያዘነቱን እንዲያጽናናልን ፈቃዱ ይሁን ይቆየን።